ጋራ ምንድን ነው ማድረግ የፈልጋችሁ ይባል ሄዳችሁ ትናንትን ማየት ነው ይባላል አይባልም ሀሳብ ሲገጥማችሁ ምን ተብለዋል እስኪ መምህር አባቶች ምን ብለዋል በዚህ ጉዳይ ላይ ኑረውበታል እኮ ግን እንደው ሀሳብ ይሄ ልነግራችሁ ፈልጌ ነው እኔ አንድ ገጠመኝ ልንገራችሁ ሰሞኑን ኢየሩሳሌም ነበርኩኝ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 እመቤታችንም አንድ እና እኔ በጣም በየቀኑ ፋዲን ባገኘሁት ቁጥር በጣም ሲገርምና አብራራልኝ አልኩት የምሬንም ነግራቸው ውሸቴን አይደለም ሁለት ሶስት መምህራን ጋር ፋዲን አስታወቂዋለሁ ከነ ትርጉሙ በእንግሊዝኛ እንዲተረጉምልን እያደረጉ እና ፋዲ ምን ማለት ነው ግን ቤዛ ስለው ራስን እንደ ክርስቶስ ለሌላው አሳልፎ መስጠት ማለት ነው ቢዛ እንደዚህ ያለማን ነው፣ ፋዲ በሉ እንጂ። እንደዚህ ብሎ ራሱ የነገረኝ ማን እንደሆን ታውቃላችሁ? ፋዲ ነው። እና በጣም ገርሞኝ እግዚአብሔር እንዴት ነው የሚያስተምረው፣ በጣም ነው የገረመኝ። ስለዚህ ጉዳይ ዝም ማለት ነበር የፈለግኩኝ። አንደኛ ማንም ሰው ትልቅ ሰው የሚሆን ትንሽ ሰው ይስታል። ወደ መንገዱ እንዲመጥ ገማረው እንጂ እልክ ይዞት እንዲጠፋ እኔ አልፈልግም። እግዚአብሔር በሚያውቀው ዝም ማለ ፈልጌ ሳለ ፋዲ እንደዚህ አለኝ። እናም ከዛ እኔ ለዚህ ለዚህ ለዚህ የስሙ ትርጓሜ ዮሐንስ ወንጌልን ነገርኩት። አልቦ ፍቅር ዘይ አቢ እምዝህ ፍቅር ከመብዚ ዘይ ሜጡ ቤዛ ነፍሰ ቢዙ፣ ራሱን ለባልንጀራው አሳልፎ ከሚሰጥ በቀር ከዚህ የሚበልጥ ፍቅር የለም። አ ራሱን ለባልንጀራው አሳልፎ የሚሰጥ ከዚህ የሚበልጥ ፍቅር የለም። ይህንን በእንግሊዝኛ ስልኬ ላይ መጽሐፍ ቅዱስ አውጥቻ ያስነበብኩት ፋዲም ፎቶ አንስቶ አረብኛ መጽሐፍ ቅዱስ ላይ ያነበዋለሁ ብሎ ይሄድ እላቸዋለሁ። እና በጣም ብዙ ሊቃውን ትምህርት ሲሰጡበት ስለፈል ስለከረሙ እመቤታችን ቤዛችን ናት። ቤዛችንም የሆነችው ምን በማድረግ እንደሆነ አንድ ሶስት ሀሳብ ብቻ ልንገራችሁ። በጣም የሚያስደንቁ የሚያስደንቁ ጉዳዮች ቤዛ ማለት ምን ማለት ነው? ምትክ ለውጥ። መጽሐፌን አንብቡት ማስታወቂያ እየሰራው ሊሆንብኝ ብሎ ነው እንጂ እኔ አሐቲ ድንግል የምትባለው መጽሐፌ ላይ አንድ ምዕራፍ ምዕራፍ ስድስት ላይ ቤዛዊት ዓለም ብዬ ጽፌያለሁ። ማንበብ የእናንተ ድርሻ ነው አይደለም። ጉዳዩ ከመነሳቱ በፊት ይሄ ጉዳይ ወደ እኔ ወደዚህ ጉዳይ አልመጣሁም፣ ቀድሜ ግን ሀሳቡን ሰፊ ያለው በዚህ ጉዳይ ላይ እና ቤዛ ምትክ፣ ለውጥ፣ ጥብቅና፣ ጠበቃ መሆን፣ መዋጀት፣ አዳኝነት፣ መታደግ እንደ ማለት ነው። ለጌዛ ቤዛ ሲባል የራሱ ትርጉም አለው። ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ብዙ ማለት አልፈለግም። እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው። ምንድን ነው ለውጥ? ከመጀመሪያ ይቱ ሴት የጎደለ የጎደሉ ነገሮች ነበሩ። ያንን በዚያችኛ ይቱ ሴት ምትክ ይዛ በመገኘት ነው ቤዛ የሆነችው። ቢሄዋን ለውጥ በመሆን የመጀመሪያው እናታችን ሄዋን እምነት ጎድሏት ነበር። ምንድን አልኳችሁ ንገሩኝ፣ እንጂ እምነት ይጎላት ነበር። እምነት ይጎላት ነበር። ምንድነው እምነቱ? ለመበላይክሙ እንትኮ በለሰ ሞተ ትመውቱ። ይህንን እጸ በለስ ስትበሉ ትሞታላችሁ። ማነው እንደዚህ ያለው? እግዚአብሔር። ሰይጣን መጣና ይህንን በለስ ስትበሉ ምን ትሆናላችሁ? አምላክ ትሆናላችሁ። አሁን ሄዋን ይህንን ስታመን የእግዚአብሔርን ቃል ካደች ማለት ነው። ስለዚህ እናታችን ሄዋን ምን ጎደላት? እምነት ጎደላት። እግዚአብሔርን ተጠራጠረችው። አይ ሊሆን አይችልም ብላ ዲያብሎስን አመነች፣ እግዚአብሔርን ካደችው። በተግባር ካደች ማለት የእግዚአብሔርን ቃል ተጠራጠረች። እግዚአብሔር አይናችሁ እንዳይገለጽ ስለፈለገ ነው እንጂ እውር እንድትሆኑ ፈልጎ እውሩናችሁ እንድቀሩ ፈልጎ ነው እንጂ ስለምትሞቱ አይደለም ብሎ ዲያብሎስ ሲነግራት፣ አሃ ነው ብላ የእግዚአብሔርን ሐሳብ ተጠራጥራ የዲያብሎስን ተቀበለች። አሁን የመጀመሪያ ይቱ ሴት እምነት ስላጣች በዚያ እምነት ማጣት ምክንያት ሞት ወደዚህ ዓለም ገባ። ከዚያስ ሁለተኛይቱ ሔዋን ድንግል ማርያም ምን አደረገች? እግዚአብሔርን ትወልጃለሽ የምትወልጂው በድንግልና ነው አላት። ይህ ነገር እንዴት ነው ሊሆን የሚችለው ብላ ጠየቀች። እኔ ወንድ አላውቅም። ቅዱስ ጎርጎርዮስ ዘንዚናዙ ይህን ሲተረጉመው ወንድ አላውቅም ማለት እስከ ጭራሹ ከወንድ ጋር የመኖር ሀሳብ የለኝም ማለቷ ነው ይለ። ሌሎችም ቅዱስ አትናቴዎስ፣ ቅዱስ ቄርሎስ ተርጉመውታል። ሶስቱም እስከ ፍጻሜው ድረስ ህሊና የራሱ የታተመ ነው ማለቷ ነበረ ታዲያ ምን አለ ለእግዚአብሔር የሚሳነው ነገር የለም ማለት ለእግዚአብሔር የሚሳነው ነገር የለም ተወልጃለሻል እንደ ቃልህ ይደረግልኝ ልብ በሉ ዛሬ አምላክ ሰው ከሆነ በኋላ ሰዎች ሁሉ እንዴት አምላክ ይሆናል እያሉ ማመን አቅቷቸዋል ታምር ከተደረገ በኋላ ድንግል ማርያም ግን ሆኖ የማያውቅን ምስጢር ለመጀመሪያ ጊዜ ያመነችው የመጀመሪያይቱ ምዕመን ናት። የመጀመሪያዊቱ አማኝ፣ ሆኖም ማያውቅን ምስጢር እስራኤል ባህር ቢሸገሩ አይደንቅም። ይሄ ኖህ በውሃ ላይ ሲንሳፈፍ ስለተነገረ እናውቀው የለ ደመና ከሰማይ ኅብስት ቢያወርድ አይደንቀንም። ይሄ እግዚአብሔር መጋቢ ነው፣ ባድዋን መሬት እንድታበቅል አርጓታልና። ፈርዖን ቢሰጥም እሱም አይደንቀንም። እግዚአብሔር ጠላትን ማጥፋቱ እና መግደሉ መቅጣቱ የታወቀ ነው። የሚደንቀን ግን ድንግል ድንግል እንደሆነች መጽነቷ፣ ድንግል ከወለደች በኋላ ድንግል መሆኗ፣ ሴት አምላክን ወልዷ መታቀፏ ግሩም ነው። ይሄ አይኑ መንክር ዘይደሉ ከመናንክር እንደው ልናደንቅ የሚገባን እንደው ድንቅ ታምር ምንድን ነው ይላል ቅዱስ ኤራቅሊስ ሃይማኖተ አበው ምዕራፍ አርባ ዘጠኝ ቁጥር አራት አምስት ላይ ሲናገር ልናደንቀው የሚገባን ድንቅ ነገር ምንድን ነው? ሰማይኑ ዘአዝነመ ህብስተ ሰማይ ዝናምን ያዘነመ ሰማይ ነው የሚደንቅህ፣ ወሚመ አምላክ ዘለብሰ ሥጋ ወይስ ሰው የሆነ አምላክ ይደንቅሃል። በትርኑ ባህርም ዘተከፍለ ከመያንሶሱ ውስጤቱ እስራኤል እንዲሻገሩበት የተከፈለ ባህር ይደንቃልን? ወሚመ ድንግል ዘወለደት ዘእንበለ ዘር ወምድር ወለደት ተረክበ ማይተመ ድንግልናሃ የተከፈለው ባህር ያስደንቃል ወይስ ያለዘር የጸነሰች ያለ ያለ ወንድ ዘር የወለደች ከወለደች በኋላ ድንግልና ታትማ የምትኖር ሴት ትደንቃለች። አንተ አይሁዳዊ ልመት ብለኒ ምን ትወቱ ታምራት ዘተገብረ በሐቤክሙ በእናንተ ዘንድ የተተመረ የተደረገ ታምራት ምንድን ነው? እስኪ ታምር ንገረኝ። ክርስቲያኖች የምትመኩበት ምን ታምራላችሁ? የምትለይ ከሆነ ምን ትውቱ ጽንስ ዘእንበለ ዘር ወሊድ ዘእንበለ መወልዲት ወንድረ ወለደ ተረክ በማይተበድ ድንግልና አንተ ያለ ዘር መጽነስ ምንድን ነው? ተወለደች በኋላ ድንግል መሆን ምንድን ነው? ኮኩኒ ዛንቃ ማየ ውሃ ያፈለቀ አለት ይደንቅሃልን? ወሚመ መስቀል ዘቀደሰ ዓለም፣ ወይስ ዓለምን የቀደሰ መስቀል ይደንቅሃል? ምን ትውቱ ስርቀተ ስብሐት እግዚአብሔር፣ የእግዚአብሔር ብርሃን በቤተልሔም መገለጡ ምንድን ነው? ስብሐተ ኖሎት፣ የእረኞች ምስጋና ምንድን ነው? ወውረተ ኮከብ በክሌፍና ኮከቡ ከሶማሊ እየተሰወረ ብቻውን እየተገለጠ መሄዱ ምንድን ነው? ሐዊር በውስተ ባህር እንዘ ይርህስ ሀገሪሁ እግሮቹ ሳይረጡበት በባህር ላይ መራመድ ምንድን ነው? ሐዊር አንካሳን የአንካሶች መሮጥ ምንድን ነው? የሙታን መነሳት ምንድን ነው? ተገሰጽ እምዝንቱ ታምሮ ወስግድ ለዘተሰቅለ ይህን ታምር አይተህ አንተ ሰው ተገሰጽ ተማር ለተሰቀለው አምላክም ስገድ ይላል ታምር ይሏችኋል የድንግል ማርያም ማህፀን ችግር የሚደንቀን ሁሉ የማያውቅን ነገር ያመነች ብጽት ኤልሳቤጥም እንዲህ ነበር ያለችት ብጽት አንቲ እንተታምኒ ከመይከውን ቃል ዘነገሩይ ከእግዚአብሔር ተልከው የነገሩች ቃል እንደሚሆን የምታምኝ አንቺ ብጽ ነሽ ያመንሽ አንቺ ብጽ ነሽ ሄዋን የሌላትን እምነት ይዛ በመገኘት የሔዋን ጠበቃዋ ድንግል ማርያም ነ ቤዛዋ ነ አንድ። ሁለተኛስ ድንግል ማርያም ይዛው የተገኘችው አንድ ድንቅ ነገር አለ። እሱ ምን እንደሆነ ታውቃላችሁ? ትህትና ይባላል። ሔዋን ምን አደረገች መስላችሁ? አምላክነትን ነው የተመኘችው። አለ እንደ በለስን ስትበላ አምላክን አምላክነት መመኘት የትዕቢት የመጨረሻው ነው። ድንግል ማርያም ከዛሳ ሊቃውንት ሲተረጉሙ እንዳሉ መስላችሁ ትህትና ዘይት ነው፣ መንፈስ ቅዱስ ወይም የመንፈስ ቅዱስ ጸጋ መብራት ነው ይላሉ። ዘይቱ ሲያልቅ መብራቱ ምን ይላል? ይጠፋል። ትህትና ከሰው ሰውነት ሲጠፋ መንፈስ ቅዱስ ከሰው ምን ይላል? ይርቃል። አዳምና ሔዋን የትትናቸው ዘይት ሲያልቅባቸው የመንፈስ ቅዱስ ብርሃን ከነሱ ራቅ። ራቁታቸውንም ሆኑ በለስም ቅጠል ቆርጠው አገለደሙ። አዳምና ሔዋን ድንግል ማርያም እሳ የአምላክ ተፈሥሒ ፍሥሕት፣ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። ደስተኛ ወይ ደስ ይበል ይችላል። እንዲህ አለ። ሰላምታ ለሴት ይገባል። ለእኔ ይገባኛል ለፍጡር አለችው። ተመልከቱ ትትነዋል በሄዋን ባለቀው ዘይቷ በኩል ሞት ወደዚህ ዓለም ገባ። ትህትናን በተሞላችው እውነተኛይቱ የህይወታችን ማሰሮ በድንግል ማርያም በኩል መንፈስ ቅዱስ መጣ። ዘይቱ ካለ መብራቱ እንደሚኖር ትህትና ካለበት መንፈስ ቅዱስ ይኖራል። እና ይሄ እንዴት ያለ ሰላምታ ነው ባለች ጊዜ ጸጋን የተመላሽ ሆይ ያሰኘት ይሄ ነው። ሙሉ ናት እመቤታችን ትህትና የጎደላትን የእናቷን ትህትና ይዛ በመገኘት የሔዋን ቤዛዋናት በትህትናዋል። ትህትና አያችሁ ዘመዶች፣ በእምነት ማጣት ሞት በሔዋን ጆሮ ገባ። በድንግል ማርያም እምነት ህይወት ቃል በሷ ወደ እሷ ማህፀን ገባ። በሔዋን እምነት ትህትና ማጣት ሞት ወደኛ ገባ። በድንግል ማርያም ትህትና ህይወታችን ክርስቶስ ከሷ እንዲወለድ ሆነ። የትህትናዋ በር ነው አምላክ ልጇ የሆን ዘንድ ወደ እሷ እንዲወርድ ያደረገው ትህትና፣ የቅድስና ሁሉ መሰረት ነውና፣ ከቃሉ ጋር ናችሁ። ንጽህን ነዋስ ብትሉ፣ ንጽህን ነዋስ ምን ይላሉ መሰላችሁ? ድንግል ማርያም ምንድን ነው የምትባለው? የእግዚአብሔር ምንድን ነው የምትባለው? በሉ እንጂ ከተማ በሉ እንጂ የእግዚአብሔር ምን መዝሙር ሰማንያ ስድስት ስላለ ይህንን ለቅዱስ ኤፍሬም ለቅዱስ ያሬድ፣ የእግዚአብሔር ከተማ በአምልተው እና አባ ጊዮርጊስ አምልተው አስፍተው ተርጉመታል። የእግዚአብሔር ከተማ ማለት ምን ማለት ነው? በነገራችሁ ላይ አንድ እንደኔ ያለ ሰው ዝም ብሎ ደርሶ የእግዚአብሔር ከተማ አይባልም። ትንሽ ያላት እንቅልፍ የላት እንደሚባለው፣ አንደኛ ቆሮንቶስ ምዕራፍ ሶስት ቁጥር አስራ ስድስት ላይ እናንተ የመንፈስ ቅዱስ መቅደስ ናችሁ ይላል ብሎ ሊጠቅስ ነው አንዱ ሩጦ እንደዚህ በነገራችሁ ላይ መናፍቃን እኛ አንድ ጥቅስ ስንጠቅስ ያኛውን የማናውቀው ነው የሚመስላቸው፣ የጅል ነገር እናውቀዋለን፣ ጠፍቶን አይደለም። ያኛው ይሄኛው በንስሐ ነው የእግዚአብሔር ከተማ የተባለችው፣ ምናልነት ከእግዚአብሔር ውጭ ወደ እሷ ምንም ነገር ገብቶባት የማያውቅ ማለት፣ የሚያስደንቅ እኮ ነው ይሄ በድንግልና መጽነሷን ብቻ አይደለም፣ ህሊናዋ ውስጥ ራሱ ከእግዚአብሔር ውጭ ምንም ሀሳብ ገብቶባት ማያውቅ። አይገርማችሁ? አይገርማችሁ? ሀሳቡ የታጠረለት ፍጡር የት ይገኛል? እስቲ የፈለገ ገሌት ድንግል ናት፣ ገሌ ድንግል ነው ይባላል። በሀሳቡና በሀሳቧ ግን ስንቱን ነውታል። በሀሳባችን ስንቱን በድለናል። ድንግል ማርያም ግን ሀሳቧ የታጠረ አልቅዱስ አትናቴዎስ የገለጣት መንበር የምትገልጠው እሷን ነው። መኑ ውእቱ ዘከማከ ዘከለለ መንበሮ በእሳት አቤቱ መንበሩን በእሳት ያጠረ እንዳንተ ያለው ማን ነው? መንፈስ ቅዱስ የጋረዳት ናትና ፍጹም ንጽሕት፣ እርግማን የሌለባት፣ መርገም ያልወደቀባት፣ ምልአት ኃጢአት ያላገኛት፣ ቃሏ ቅዱስ ቅዱስ፣ ድንግል ሀሳቧ ድንግል፣ ስጋዋ ድንግል ልቡናዋ ድንግል የሆነች ሊሆነች እመቤታችን። ለዚህ ነው በስድስተኛ ወር ገብርኤል መልአክ ወደ ምን ድንግል ሄደ ነው የሚለው፣ ግን እንጂ ለእግዚአብሔር ወደ ታጨች ወደ ምን ነው የሚለው ወደ አንዲት ድንግል። ለምንድን ነው አንድ ድንግል የሚላት? እንደ እሷ ያለ ድንግልና ያለው ማንም የለም። ስጋው ድንግል ቢሆን አፉ አይደለም አፉ ድንግል ቢሆን ሐሳቡ ድንግል አይደለም። ሁሉ የተሞላላት እመቤታችን ናት። እግዚአብሔር ደግሞ በንጹህ የሚያጥረው ንጹህ ስለሆነችም መቤታችን አደረት አቀባበር አቅሊጦስም ስም ከርሰማ መንፈስ ቅዱስ ከእናቷን ማሕፀን ጀምሮ ጠበቃት። ወኢረኩሰት በምንትሪ እምዘፈጠራ ከፍጥራትም ጀምሮ ምንም በምን አላደፈችም። እንዴት ሁና ነው ከሰው ተገንታ የሰው እርግማን ያላረፈባት ከመእም ጽቡር ጽሩ ገብራ ጭቃ ወርቅ ከጭቃ ሲገኝ ጭቃው እንደሌለበት ሁሉ ከተረገመው ከአዳም ልጅ ባህሪ ስትወለድ እርግማን ያላገኛት ንጽሕት። ዘር ጽጌ ሃይማኖት ዘጸገየት በማይከለ አስዋክ ይላታል ቅዱስ ያሬድ። በእሾህ መካከል አብባ የተገኘች የሃይማኖት አበባ። ጽጌረዳውን እሾህ አጥሮት፣ አበባው ላይ ግን እሾህ የለም። በተረገመ ሰውነታችን ውስጥ ከተረገመ ሰዎች ተወልዳ ርግማን የሌለባት አበባ እመቤታችን ናት። የመጨረሻውን አንድ ነገር ልንገራችሁ። እመቤታችን ሔዋን ምን አላደረገችም? ድንግል ነበረች። ይሄን ያስተማረው ማነው? ድንግል ማርያም በድንግልናዋ የሔዋን ጠበቃ ሆነች። ቅዱስ ያነስ አፈወርቅ ነው እንዲህ ያለው። ያቺ ድንግል ነበረች፣ ድንግልናዋን ግን አፈረሰችው። ለምን? ድንግልናዋን ለዲያብሎስ ጆሮ በመስጠት አፈረሰች። ይችኛ ይቱ ድንግል ግን የመላኩን ቃል በማመን ድንግልናዋን ጠበቀች አንጠበቀች ስለዚህ ያውን ቤዛዋ ናት። የተቀደሰችው ምድር ናት ኦሪት ዘጸአት ምዕራፍ 3 ቁጥር አስራ አምስት ላይ ቁጥር 5 ላይ ምን አለው እግዚአብሔር ሙሴ ሙሴ የቆም ክባት ምድር የተቀደሰች ናትና ጫማህን አውልቃ ነው። የተቀደሰች ምድር የቆም ክባት ምድር የተቀደሰች ናት ኦሪት ዘፍጥረት ምዕራፍ አራት ቁጥር አስራ ሰባት ላይ ግን፣ ምዕራፍ ሦስት ቁጥር አስራ ሰባት ምን ሚል ቃል ታገኛላችሁ? አዳም መሬት አንተ ወትገብእ ውስተ መሬት፣ መሬት ነህ ወደ መሬትነት ነት ትመለሳለህ። እርግምት ትኩን ምድር በእንቲአከ፣ ምድር በአንተ ምክንያት የተረገመች ትሁን። ሦክ ወአሜከላ ለ ውቁልከ እሾውና አሜከላ ይብቀ ልብህ አለው። ምድር በአንተ ምክንያት የተቀደሰች ትሁን የተረገመች ትሁን አለው ምድር ሙሴን ደግሞ የቆንክባት ምድር የተቀደሰች ናት አለው። እንዴት ነው ምድር የተረገመች ከሆነች የተቀደሰች ምድር የተገኘችው በተረገመ ምድር ውስጥ? ሙሴ የቆመባት መሬት የተቀደሰች እንደተባለች በተረገመው ሰውነታችን መሃል እርግማን ያላረፈባት የተቀደሰችው አማናዊ ሊቀ ካህናታችን ንጉሳችን ኢየሱስ ክርስቶስ የቆመባት ቅድስቲቱ ምድር ድንግል ማርያም ናት። ምን አለ ቅዱስ ዮሐንስ አፈወል ተፈሲ አግዝቴ ቅድስት ድንግል ምድር ቅድስት እንተ በጽሐኪ እግዚአብሔር እንዘይ ሲያን በደመና ብሩህ ወዋው ውስጥ እጥቂ እግዚአብሔር በብሩህ ደመና ተጭኖ መጥቶ በማህፀንሽ ያደረ ቅድስት ምድር እመቤቴ ማርያም ወይ ደስ ይበልሽ አለት። ለዚህ ቅድስት ምድር እርግማን የሌለባት ሰውነቷን ንጹሕ አድርጋ ጠብቃ ያቀረበች። እሷ ናት መጨረሻ ላይ የምነግራቸው? ድንግል ማርያም ለሔዋን በመታዘዝ ቤዛዋ ናት። እስኪ በመታዘዝ በሉ በምን በመታዘዝ ሔዋንን አትበይ ወይም አዳምን አትብላ። ይሄ ምን ነው ትዕዛዝ፣ በሉ እንጂ አፍርሰሙና አሉ በሉ ባለመታዘዛቸው ምን መጣ ሞት በአንድ ሰው አለመታዘዝ ሞት ወደዚህ ዓለም ገባ አይደለም የሚለው ገባ አለመታዘዛቸው ይህቺኛ አይቱ ድንግልስ እውነተኛ አይቱ ድንግል ድንግል ማርያም እሷስ ምንድናት ታዘዘች አምላክን ተወልጃለሽ እሽ ይደረግልኝ መታዘዝ ቀጥሎስ ልትወልድ ዘጠኝ ወር ሞልቷት ልትቆጠሪ መንገድ ሂጂ እሺ እንዴ እምትወልጂው ንጉሥ ነው ታብዬ ሲያበቃ የምድር ንጉሥ ሊቆጥረኝ መሄድ ምንድን ነው ያላለች እሺ ብላ የታዘዘች እሺ ወልዳሳ ሲያበቃ ወደ ግብጽ ሂጂ እሺ ወደ ግብጽ ስትሄድ ስንት አመቷ ነው የአስራ አምስት አመት ልጅ መንገድ ሄዳ የማታውቅ አገር የማታውቅ ከስድስት መቶ ኪሎ ሜትር በላይ በእግሯ በእስራኤል የብርድ ወራት ነው የተሰደደችው። ቸነፈር እያሳደዳት አውሬ ገጥማት አታውቅ ሂዳ የምታርፍበት ቤት ዘመድ የላት እሺ። ተንከራተተች፣ ተሰደደች፣ ተመልሰች ናዝሬት ነይ እሺ እና እሷ ቤዛ ያልሆነች ማንም የሆነን ሁሉን እሺ እያለች እየታዘች አንድ ቀን አንደበቷን ገልጣ ያላማረረች ከማመስገን በቀር ልጇፍ ውሃውን ጠጅ አድርግ ልጄ፣ ጊዜ ግን አልደረሰም። እሺ ጊዜ ግን አልደረሰም ያላት ይላል ቅዱስ ጎርጎሪዎስ ዘንዚናዙ በለተ አርም በአንቺ ልጅነቴ የምታዘዝበት ቀን ገና አልደረሰም እያላት ነው ይላል። ደሙን አፍሶ ሥጋውን ቆርሶ ግን እነሆ ያንቺ ልጅ እንደመሆኔ የምታዘዝበት ቀን ዛሬ ነው። ይሄው ልጅሽ። በዮሐንስ አንፃር እራሱን ነበር። ይሄው ልጅሽ የሚላል። እነሆ ልጅሽ፣ ሂጅ ከሱ ጋር እሺ እንደ ድንግል ማርያም ያለ ታዛዥ በምድር የለም። እግዚአብሔር ሳ የሚፈልገው ምንድን ነው? የሚወደኝ ቢኖር ቃሌን ይጠብቃል። ቃሉን በመጠበቅ ለሔዋን ቤዛ ሆና አምላክ እንዲያድርባት የአምላክ እናት ለመሆን የበቃች እመቤታችን ቅዱስ ድንግል ማርያም ነው። እምነቷን፣ ትህትናዋን፣ ታዛዥነቷን፣ ፍጹም ድንግልናዋን፣ ንጹሕ ሕዋሳቷን ይዛ በመቅረብ ለልብሰተ ሥጋ የሔዋን ቤዛዋ ናት። እንዲህ ያለውን ነገረ ማርያም እና ነገረ ክርስቶስ ጥሩ ስራ እንደሰሩት መከራ እንደተቀበሉት አባቶቻችን እናምናለን። የአክል ሃይማኖት ዘአልቦ ጥልቀት ነውር የሌለበት ሃይማኖት በቂ ነው። ቅዱስ ቄርሎስ ወእምነት በቅድስት ድንግል ከመይት ወላዲተ እግዚአብሔር በስጋ ድንግል ማርያም እግዚአብሔርን በስጋ እንደወለደች ማመን በቂ ነው ይላል። ነገ እመቤታችን ናት። እመቤታችን ለእኛ ምልክታችን ናት። አዳጋ ልንገራቸው። በጉባኤ ኤፌሶን ጊዜ በጉባኤ ኤፌሶን ጊዜ ንስጥሮስ ሲመጣ ምን ይዞ እንደመጣ ታውቃላችሁ? ሀምሳ ወታደሮች ናቸው ነው የመጣው። ወደ ጉባኤ ሲመጣ ቅዱስ ቄርሎስ ወደ ኤፌሶን ሴት ምን ዘ ይለ ወላዲተ አምላክ የሚል ጽሑፍ እንደ ታፔላ ጽፎ ከጳጳሳት ፊት ለፊት አድርጎ ነበር የደረሰው። ወላዲተ አምላክ፣ ወላዲተ አምላክ፣ ወላዲተ አምላክ የሚለው ቃል ለኛ ምልክታችን ነው። ነፃ ስንወጣ ጌታችን ኢየሱስ ክርስቶስ ከመስቀሉ ስር የሰጠን የነፃነት ማህተም የሆነ ምልክት የሆነ ስም ነው ወላዲተ አምላክ የሚለው ጌታሳ በስሙ የሚቀድሰን፣ በደሙ ያነጻን፣ ምሕረቱን የሚያድለን ድንግል ማርያም ግን ወደ ክርስቶስ ምሕረት የምታደርሰን የእምነታችን ምልክት እንዲሁም ቅዱስ ዮሐንስ አፈወርቅ የሚናገረው ልናገርና ልጨርስ ወእሰብክ እመንገለ ድንግልናሃ ለማርያም የድንግል ማርያምን ድንግልና ምልክት አድርጌ ክርስቶስን እሰብከዋለሁ እስኪ ብል ሁላችሁ የድንግል ማርያምን ድንግልና በሉ ምልክት አድርጌ ክርስቶስን እሰብከዋለሁ ምኑን ምልክት አድርጌ እኛ የተሰቀለውን ክርስቶስን እንሰብካለን አድ ያለ ቅዱስ ጳውሎስ ክርስቶስን ለመስበክ የማንን ድንግልና ምልክት እናደርጋለን የእናቱ ድንግልና የእናቱ ድንግልና ክርስቶስን በሰበክንበት ሁሉ ክርስቶስ አምላክ ለመሆኑ ምልክታችን ነው። እሷ ድንግል ናት፣ ድንግል በሉ። እሷ እናት ናት፣ በሉ። ስለዚህ ስንት ናት ግን? እሱ አምላክ ነው፣ እሱ ሰው ነው። ስንት ነው እሱ? እሷ ድንግል ናት ስትወልድ ድንግልናዋ ተለውጦ አላልተለወጠም። እሱ አምላክ ነው ሰው ሲሆን አምላክነቱ ተለውጦ አላልተለወጠም፣ አልተለወጠም። እሷ ድንግል በመሆኗ እናትነት ቀርቶባታል አልቀረባትም። እሱ አምላክ በመሆኑ ሰውነቱ ተለውጧል አልተለወጠም። እሷ ቀድሞ ምንድናት? ድንግል በሉ። በፀነሰች ጊዜ ምንድናት? ከወለደች በኋላ ምንድናት? እሱ ከመወለዱ አስቀድሞ ምንድን ነው? አምላክ በሉ። ተፀንሶ ሳለ ምንድን ነው? ከተወለደ በኋላ ምንድን ነው? የድንግል ማርያም ድንግልና የማይለወጠው ድንግልናዋ ለማይለወጠው ልጅዷ ምልክታችን ነው። ትናንትም ድንግል ዛሬም ድንግል ነገም ድንግል፣ ትናንትም ማምላክ ዛሬም ማምላክ ነገም ማምላክ ብለን ለመስበካችን ምልክታችን እሷ ናት። ኢየሱስ ክርስቶስ ዘትማልም ወይም ወክም መውት እስከላለም ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለም ድረስ ሕያው ነው። እኔ ግን መከራ እንደተቀበሉ በጎ ሥራ እንደሰሩ አባቶቼ አምናለሁ። ስባትን እግዚአብሔር ይቆየን።